መንግስት ካሳ መክፈል አለበት። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጳጳስ የላትም። እኔ ኢትዮጵያን የማከብራትም የምወዳትም ቤተክርስቲያን እስካለች ድረስ ብቻ። እውነቱን ልንገራችሁ ቤተ ክርስቲያን ጳጳስ የላትም። ካህን የሚባል የላትም። ለለማ የሚባል የላትም። እንደተመለከታችሁት በአርሲ ላይ በተከሰተው ችግር እጅግ በጣም ኦርቶዶክሲያን ወጣቶች ውስጣቸው ተሰምቷቸው እጅግ በቁጭት ውስጥ ሆነው ብፁዋን አባቶችን እስከ መተቸ ድረስ የደረሰበት ጊዜ ላይ እንገኛለን። በዚህም ዙሪያ የተለያዩ ሀሳቦች ተብሏል። እነዚህን ሀሳቦች እናዳምጥና እኛም የራሳችንን ሀሳብ እንሰጣለን። እስቲ የዚህ ወንድማችን ሀሳብ እንስማ። ከዛም በኋላ ብፁዋን አባቶቻችን ለመንግስት የላኩት መልእክት አለ፤ ይህን ጉዳይ እናዳምጣለን። ወንድማችን ከመንፈሳዊ ቅናት ለቤተ ክርስቲያን ከመቆርቆር የተነሳ እንደዚህ አይነት አስተላ ሀሳቦችን እንዳነሳቸው ይገባኛል። ግን ሐሳቡን ትንሽ ለዘብ እናድርገውና ጳጳስ የለንም፣ ካህን የለንም ከማለት ረገብ ብለን እንዲህ ብለን ሀሳቡን እናቅርበው። ያው እንደምታውቁት አርሲ ውስጥ የተጨፈጨፉ ክርስቲያኖችን ቦታው ድረስ ሄደው ሀዘናቸውን በመግለጽ ከጨፍጨፋም ደግሞ የተረፉትን ደግሞ አጽናንተው በመስቀላቸው ዳብሰው ደግሞ ሀዘናቸውን የገለጹ እንዲህም የመሳሰሉ ሊቀጳጳስ አሉንና በጠቅላላ ጳጳስ የለንም ማለት ትንሽ ከባድ ነው የሚሆነው። በተወሰኑ ቸልተኛ ሊቃነ ጳጳሳት የተነሳ ሙሉውን ጉባኤው ሙሉ ሊቃነ ጳጳሳትን ጳጳስ የለንም ብሎ መደምደም አያስችልም። እንደገናም ደግሞ ሙሉ ካህን የለንም ደግሞ አይባልም። እንደዚህ አይነት ንግግሮች ለቀሳጢያን ለሌሎች ደግሞ በር መክፈትም እንዳይሆን ጥንቃቄ ማድረግ ያስፈልጋል። በዛው በአርሲ ከተጨፈጨፉት መካከል ደግሞ እኚህም ካህን አንዱ ናቸው። ስለዚህ በተለያዩ ቦታ ላይ ከሚገደሉ ኦርቶዶክሳውያን መካከል ካህናቶችም አሉበት። ስለዚህ ካህን የለንም ደግሞ ማለት አስቸጋሪ ነው የሚሆነው። ስለዚህ ወንድማችንን ሐሳብ ግን ለሚመለከታችሁ ሊቃነ ጳጳሳት የቤተ ክርስቲያኒቷ የከፍተኛው መዋቅር ላይ ላላችሁ የሥራ ኃላፊዎች በሙሉ ዛሬ ከእናንተ የይስሙላ ጋዜጣዊ መግለጫ እንድትሰጡ አይደለም፣ ለምንጠብቀው እናንተ ለቤተ ክርስቲያንና ለምዕመናን ከፊት በመቅደም የቤተ ክርስቲያን መቃጠል የምዕመናንን መታረድና መጨፍጨፍን የሚመለከተው የመንግስት አካል ጋራ በጋራ በመሆን እንድታስቆሙ እንጂ ማለት ነው። ስለዚህ መሬት የወረደ ሥራ ከሚመለከተው አካል ጋር እንድትሰሩልን እንጠይቃችኋለን። እኛ ልጆቻችሁ በምትፈልጉን ሰዓትና በምትፈልጉን ነገሮች በሙሉ ደግሞ እኛም በመታዘዝ ማለት ነው። መንግሥት ካሳ መክፈል አለበት። አብያተ ክርስቲያናት እየተቃጠሉ ክርስቲያኖቻችን እየተቃጠሉ እየታረሩ፣ መንግሥት ይቅርታ ድርጉልን በሚል ብቻ በአፍ ይቅርታ ሊሆን አይችልም። ይህ በካሳ ብቻ የሚታለፍ ነገር ባይሆንም ያደረጉት አካላት ይህንን የሴጣናዊ ድርጊት የፈጸሙ አካላት በሕግ መጠየቅ አለባቸው፣ ከካሳም ውጭ ማለት ነው። ምክንያቱም እስከዛሬ ድረስ የተደረጉ ያሉ ነገሮች በካሳ የሚመለሱ ጉዳዮች ብቻ አይመስሉኝም። እንደኔና በእርግጥ ከብፁዓን አባቶች ተሽዬ ሀሳቦችን ባልሰጠም እንደ ሰብአዊነትና እንደ ሰውኛ የሚሰማኝ ስሜት ይሄ ነገር ዘላቂ መፍትሄ ያስፈልገዋል። አባቶቻችንም እዚህ ላይ ትኩረት ሰጥተው ሊያወሩበት፣ ምላሽ ሊጠይቁበት፣ የሚጠየቀውን አካል ደግሞ አጥብቆ ሊጠይቁበት የሚገባ ነው። ወንድማችን ቴዲ ሀሳብ አለኝ እያለ እሱን ሀሳብ ሰምተን እንመለስ። በተአምራት ለታሪክ ነጋርነት እግዚአብሔር አምላክ ያስቀረልን ናቸው። ወላጆቻቸውን ተነጥቀዋል። በዚህ ሰዓት የሚገኙት ነፍስ ውጭ ነፍስ ግቢ በሆስፒታል ውስጥ ነው እነዚህ ህፃናት ተርፈው ድነው ነገ ለታሪክ ነጋሪነታቸው እንዲቆዩና በሃይማኖታቸው እንዲጸኑ እኛ ከጎናቸው ልንሆን ያስፈልጋል፣ ግዴታችንም ነው። ይህንንም ለማሳካት ዛሬ ቅዳሜ ምሽት በኢትዮጵያ ሰዓት አቆጣጠር ከሁለት ሰዓት ጀምሮ በጋራ እንገናኛለን። የቅርብ የተወሰኑ ሰዎቻቸውም ተገኝተው ያለውን ሁኔታ ይነግሩናል። ኑ በጋራ ለነዚህ የሰማዕታት ልጆች ለተረፉ ልጆች ወላጅ ቤተሰብ እንሁናቸው። ሌሊትን ተገን በማድረግ ለተፈጸመው ድርጊት ነገ እግዚአብሔር መልስ ይሰጣል ሲሉ ብፁዕ አቡነ ይስሐቅ ገለጹ። ብፁዕ አቡነ ይስሐቅ በአርሲ ሀገረ ስብከት ጉና ወረዳ በሚገኙ ኖኖጃዊ ቀበሌ የሚገኙ ኦርቶዶክሳውያን እንቁ አባት እጅግ በጣም ደስ በሚያሰኝ ሁኔታ እንግዲህ ሆስፒታል ድረስ ሄደው ቀጥታ ጠይቋል። አንዳንድ አባቶች እንኳንስ ሄዶ ለመጠየቅ ይቅርና ለተደረገው ነገር እንኳን ማጽናናትን አድርገውን ነበር በዚያና እንግዲህ እኚህ አባት ግን ቅንነታቸው አባታዊነታቸውን ከአባት የሚጠበቀውን ትክክለኛውን ተግባር በማድረጋቸው እጅግ በጣም ደስ የሚያሰኙ ናቸው። እኚህ አባት እንግዲህ በወላይታ ሀገረ ስብከት የሚገኙ አባት ናቸው። እንግዲህ አባታችን በረከታቸው ይደርብን፣ እንዲህ ያሉ አባቶችን ያብዛልን ለማለት ነው። እስቲ ሙሉ መረጃ እናዳምጥና ወደ ሌሎች ጉዳዮቻችን እንሄዳለን። እድሜው አራት አመት የሆነውን ህፃ ላይ እንዲህ አይነት ጭካኔ የተሞላበት አረመንያዊ ተግባር መፈጸም እጅግ አስነዋሪ ተግባር ነው ያሉት ሲሆን ብፁ አቡነ ይሳቅ ቆም ብለን ማሰብና ወደ ልቦናችን መመለስ የሚገባበት ዘመን ስለሆነ ለቤተ ክርስቲያናችን በአንድነት ዘብ የምንቆምበት ጊዜ ላይ መድረሳችን ያሳያል በማለት አጽንኦት ሰጥተዋል። ይህ ሕፃን በደረሰበት አደጋ ሕክምናውን አጠናቅቆ እስኪወጣ ድረስ ድጋፋቸው እንደማይቋረጥ የገለጹት ብፁነታቸው አስፈላጊው ድጋፍ እንዲደረግ በሀገረ ስብከቱ ለሚገኙ ገዳማትና አድባራትን መመሪያ ሰጥተዋል። በተጨማሪም መልእክታቸውን ያስተላለፉት የወላይታ ሀገረ ስብከት ዋና ስራ አስኪያጅ መላከ ሰላም ቀሲስ ቦክቻ ኢንጋ ዛሬ ሰማዕትነትን በተግባር ያየንበት ዘመን ነው ያሉ ሲሆን፣ ቤተክርስቲያን በሰማዕታት ደም የጸናሽ መሆኗን በተለይ በአንዳንድ አካባቢ የሚታየው ቤተክርስቲያን የፈተናና የሰቆቃ ዘመን መሆኑን ገልጸው ህፃኑ ህክምናውን እስኪያጠናቅቅ የሀገረ ስብከቱ ክትትልና ድጋፍ እንደማይለየው ህዝበ ክርስቲያኑንም በማስተባበር ኮሚቴ በማዋቀር በመላው ዓለም የሚገኙ ምእመናን የዚህ በረከት ተሳታፊ በማድረግ ዝግጅት እንደሚደረግም አሳስበዋል። ብፁዕነታቸውም በሆስፒታሉ ህክምና ላይ ላሉ ታካሚዎች ጸሎት አድርገዋል። በጉብኝት መራግብሩም የሀገረ ስብከቱ የየመምሪያ ኃላፊዎች፣ የገዳማትና አድባራት አበምኔቶች፣ አስተዳዳሪዎች እንዲሁም ደግሞ በማህበረ ቅዱሳን የወላይታ ሶዶ ማእከል ስራ አስፈጻሚ አባላት፣ የሀገረ ስብከቱ እጨጌ ሚዲያ እና ምዕመናን። ቀጥሎ የምንመለከተው ቪዲዮ እኔ ምንም የጨምረው ነገር የለም፣ የምቀንሰው ነገር የለም። ቃል በቃል የወረደው እንደ ቪዲዮ ቀጥታ ትመለከቱታላችሁ። እስቲ የጸግሽንም ወንድማችንን ሀሳብ እየሰማችሁ እናንተም ደግሞ የራሳችሁን ሀሳብ ስጡበት። እነኚህ የምትመለከቷቸው በአርሲ ጉና ወረዳ ይኖሩ የነበሩ ኦርቶዶክሳዊያን ናቸው። ጥቅምት 13፣ 11 ሰዓት አካባቢ ስድስቱን አፍነው ይወስዷቸዋል። መውሰድ ብቻ አይደለም፣ ከሁለት ቀን በኋላ አቆይተው በጥቅምት 15 ቀን ስድስቱንም በቆንጭራ ገድለው ይጥሏቸዋል። ከነኝ መካከል ላይ አንዷ አንገቷን ቆርጠው የጣሯት ሲሆን የተቀበረችው በሞዬ ቅዱስ ዮሐንስ ቤተክርስቲያን ነው። አምስቱ ግን በገጀራ ተቆራርጠው እንደምትመለከቷቸው ጥለዋቸዋል። በዓለ ወልድ ቤተክርስቲያንም ተቀብረዋል። ይህንን እየተመለከትን ነው፣ እንግዲህ እየኖርን ያለ ነው። ኦርቶዶክሳውያን ኦርቶዶክስ በመሆናቸው ብቻ ከሀገራቸው ተወስደው እንደዚህ በምትመለከቷቸው ሁኔታ አንዷን አንገቷን ቆርጠው፣ አምስቱን ደግሞ በገንጀራ ጨፍጭፎን ነው የገደሏቸው። እዚህ ሁኔታ ውስጥ ነው። በአርሲ ውስጥ የሚገኙ ኦርቶዶክሳን ኢትዮጵያ ውስጥ የሚገኘው ኦርቶዶክሲያን የደረሰባቸው ያለው በደል ይሄ ነው ተብሎ ለመናገር እንኳን እጅ አዳጋሽ ስ ምናባት ሀሳብ አዳምጣል እንመለ ስጋን የምንከባከበው ነፍሴ እስካለች አይደል? ነፍስ ከሌለችማ በድን እኮ ነኝ፣ በድን ነኝ። አንዲት ሀገር ወይም ዓለምን ብላችሁ መጥራት ትችላላችሁ። የእግዚአብሔርን የመንግስቱን ህግ ወንጌል ተቀብላ ዓለምን ልታድን የተሾመች ቤተ ክርስቲያን እስካለች ነው ዓለምም የምትድነው የምትኖረው እንጂ ቤተ ክርስቲያን እስከሌለች ድረስ ዓለምን በሉ ሀገር እንዲሁ ሙትናት በድናት ማለት ነው። በድን ላይ ደግሞ መኖር አይቻልም። እንኳንስ ገጀራ አንስቶ ለመግደል ይቀርና ለማየት እንኳን የሚያሳሱ ህጻናት ላይ ጭምር እጅግ በጣም ሰቅጣጭ የሆነ በሰው ዘር ላይ መድረስ የሌለበት ለአራዊት እንኳን የሚራራበት ዘመን ላይ በዚህ ሁኔታ ላይ ይህ ነገር መድረሱ እጅግ በጣም ውስጥ የሚነካን ውስጥ ይህንን ሀሳብ አድምጡና እንመለስ። ለአባቶች እረኞች፣ እረኞች ለተባላችሁ አባቶች በጎች ለእናንተ መብሎቻችሁ ናቸው። ምዕመናን ለእናንተ ከመብል ያለፉ የዘለሉ አደለ። ፐርሰንት ይክፈሉ እንጂ ገቢ ያስገቡ እንጂ ምንጣፍ ያንጥፉ እንጂ ወንበር ያዘጋጁ እንጂ ምዕመናን ቢኖሩ ቢሞቱ። በሁለት ወገን እኮ የምትገድሏቸው አንደኛ፣ ትምህርት እንዲማሩ ድላ ታመቻችሁላቸው በሕይወተ ሥጋም ሳሉ ክርስትናውን እንዲያውቁ ከምስጥራት እንዲካፈሉ የቤተ ክርስቲያን ትምህርት እንዲረዱ እድል አትፈጥሩላቸው። የት እንዳሉ አጠይቋቸውም፣ አታውቋቸው። ብቻ ክፍል ክፍያውን ይክፈሉ ብቻ ለቤተ ክርስቲያን ባለ በሌላ ቃል ተወትውቶ ከኪሳቸው ያለውን ሳንቲም ያረሱትን እርሻ ያምጡና ይስጡ እንጂ ገቢውን ያስገቡ እንጂ ዓመቱ መጨረሻ ላይ ለሚቀርብ ሪፖርት ጥሩ ገንዘብ ያምጡ እንጂ እነሱ ቢኖሩ ቢሞቱ ቢድኑ ባይድኑ ሚስጥራትን ቢካፈሉ ባይካፈሉ ምን ግድ አላችሁ እናንተ? አረ በማርያም ሰው ለሚበላበት ቤት ለሚሰራበት ደሞዝ ለሚያገኝበት ቤት እኮ ይታመናል። እንኳን በዚህ ልክ ተንደላቃችሁ በምቾት ዓለም ውስጥ ሆናችሁ ይቅርና ተራ የሆነ ሰራተኛ እንኳን ቢሆን ለሚበላበት ቤት እኮ ይጨንቃል። ክርስቶስ ኢየሱስ እናንተን ለቤተ ክርስቲያን ሊቃነ ጳጳሳት አድርጎ ለቤተ ክርስቲያን እናንተን መሪ አስተዳዳሪ አድርጎ ሲሾማችሁ በጎቹን እንድጠብቁ እኮ ነው። እንዴት ትንሽ አይሰማችሁ? የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደግሞ የዋጃትን የእግዚአብሔርን ቤተ ክርስቲያኖቻችን። እንግዲህ እንደዚህ አይነት ነገሮች ሲከሰቱ ቀድመ ተገኝተው ምእመኑን አስተባብረ አፋጣኝ መልስ እንዲገኝ የበኩላችሁን ማድረግ አለባችሁ በማለት ይናሰብ አደረስኳችሁ። እስኪ ቀጥሎ ያለውን ቪዲዮ እንመልከትና ሌሎች ጉዳዮቻችን እንመለከታለን። አብራችሁን ቆዩ። ምንድን ነው ያለው? ጆሮዬ ነው ሀታ ችግር ያለበት ሰው ሊኖር ይችላል። የመላእክት ጉባኤ አይደለም፣ ሸክም ያለበት ሰው ነው። ያንዳንዱ ሸክም ቶሎ አይራገፍም። ያንዳንዱ ችግር ከወንጌል ጋር አይገናኝም፣ ከቤተ ክርስቲያን ጋር አይገናኝም። ይህ ሰውዬ እንግዲህ በኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ እያለ አገልጋይ ያውቁን ነበረ እና እጠጣለሁ ይላል፣ እሰክራለሁ ይላል። በየናይት ክለቡ ቤት እየሄድኩኝ እጨፍራለሁ። በቃ ማላደርገው ነገር የለም፣ የተለያዩ ሱስ ውስጥ ነበርኩኝ። ታዲያ ይሄ የማ ችግር ነው? የአገልጋዩ ችግር ነው ወይስ ደግሞ የቤተ ክርስቲያኑ ችግር? የሆነች ልጅ ሆነ ሳለ ብድግ አለች መጣች። እንዲህ ቸርች ውስጥ እንዲያርጎኝ አገልጋይ ተብዬው እንዲያርጎኝ አግብታ ቸርች ሚዜ ላይ ቆማ ሶ ዋት ቤተ ክርስቲያንን አሰደባት። አንተም እኮ ኦርቶዶክስ ቤት እያለክ በአገልጋይ ደረሰብኝ ያልከውን ነገር በየሚዲያው ስትናገር ነበረ። ሶ ዋት ጉባኤ ውስጥ ነኝ። በጣም የሚገርም ማለት ነው። አንድ ቤተ ክርስቲያኑ ትትልቅ መምህር ወጣ መድረክ ላይ

መፍትሄ አይሆንም ነበር። የጥቅማ ጥቅሙ ነገር አሳሳቢ ሆኖብን ነው እንጂ አሁን ይሄ ልጅ ረጋ ብሎ ቆም ብሎ ቢያስብ ተመልሶ ወደ ኦርቶዶክስ ይመለሳል። በጥቅምት 24 ጀምሮ እንግዲህ በተከታታይ ቀናት በተለያዩ በሶሻል ሚዲያ ማህበራዊ ሚዲያዎች በዩቲዩበሮች፣ እንዲሁም ፌስቡከሮች፣ ቲክቶከሮች ሁላችሁም የተለያዩ ማህበራዊ ሚዲያ የምትጠቀሙ አካውንት ያላችሁ ሰዎች እንግዲህ ሼር በማድረግ ፕሮፋይል በማድረግ ይህንን ዓለም አቀፍ ዘመቻ ትዊተር ላይም ያላችሁ ሀሽታግ በመጠቀም ዓለም አቀፍ ዘመቻ ተጀምሯል። ይህ ዘመቻ ላይ ሁላችሁም ተቀላቅላችሁ ኦርቶዶክሳውያን እንባ በኢትዮጵያ ምድር የተከሰተብን ያለውን በሀገራችን ላይ የተከፈተብንን ዘመቻ ሁላችንም መቃወም ይኖርብናል። ሁላችሁም ይህ መልዕክት ይደርሳችኋል ብዬ ተስፋ አደርጋለሁ። እናንተም ይህንን በምስሉ ላይ በምትመለከቱት ፎቶ ፕሮፋይል በማድረግ ዘመቻው እንድትቀላቀሉ ነው። በሌሎች ጉዳዮች እንገናኛለን። ሰላም።